የምናባቱ መደንገጥ ነው። በተራጁ ሽ ምረጥ ላይ ሁለት ቁጥር ተብሏል። ሁለት አልተባለም። እሺ፣ የቁስጥንጥንያ ጉባኤ እንዲመረምር የቀረበለት ክህደቶች ስንት ነበሩ? እነሱስ ምን ምን ነበሩ? ሶስት ክህደቶች ናቸው። አንደኛ የአቡሊናሪዎስ ስጋን እንጂ ነፍስን አልነሳም የሚለው ምንፍቅና አንደኛው ነው። ሁለተኛ የአውሳቢዮስ የሱስ አይሚን በብሉይ ኪዳን የነበረው እና በሐዲስ ኪዳን ስጋን ለብስ የመጣውና መጨረሻ በባለ ሀምሳ የወረደው መንፈስ ቅዱስ አንድ አካል ነው፣ ሶስት አካል አይደለም። ላይክ እንደ አሁን ኦንሊ ጂሰስ ያለ እንትን ነው። ከሰባሊዎስ የመነጨ ምንፍቅና ነው። ሶስተኛ መንፈስ ቅዱስ ሚን መቅዶኒዎስ ነው መናፍቁ ምንፍቅና ነው። መንፈስ ቅዱስ ህጹጽ ነው፣ ፍጡር ነው፣ አካል የለውም የሚለው መንፈቅና ነው። ለመጀመሪያው ለአውሊናሪዎስ መንፈቅና ላይክ ግሪጎሪዎስ ጎርጎሪዎስ ዘንዚናዙ የሚታወቅበት ፍሬዚ ያልነሳውን አላዳነውም ፓርት ላይክ ስጋና ነፍሱን አንድ ላይ ነስቶ ያዳ ነው ስጋና ነፍሱን ከመለኮት ጋር የተዋሃደው እሱ ድኗል እንደሚል ለመዳን ስጋና ነፍሱ መዋሃድ ስላለበት ስጋና ነፍሱን የነሳው ኢየሱስ ክርስቶስ። ስለዚህ ስጋ ብቻ ነው የሚለው ላይክ መለኮት የነፍስን ቦታ ተክቷል የሚለው ተመልሷል። ሁለተኛው የመቅዶኒዎስ ምንፍቅና ደግሞ መንፈስ ቅዱስ የእግዚአብሔር ሕይወት ከሆነ መንፈስ ቅዱስ ደግሞ ፍጡር ነው ካልን እንግዲያስ እግዚአብሔር ሕያው ያልሆነበት ጊዜ ይኖራል የሚል አርጊመንት ነው። በእንትን የተነሳው ምናምን እሱን በቃ እንትን ሜንሊ ያው አሪያኒዝም የአሪዮስ ምንፍቅና ድጋሜ ይወገዝበታል፣ አፊም ይደረጋል። በቃ የወልድ አምላክነት በደንብ ተረጋግጦ ዛም ላይ የሚያልፈው። አሪዮሳውያን ያኔም ድረስ የተወሰነ ይሄዱ ነበረ። በተለይ መንፈስ ቅዱስ የሚክዱት ደግሞ ሴሚ አሪያንስ እየተባሉ ደሞ ይጠሩ ነበረ። መንፈስ ቅዱስ የሚክዱ ደግሞ ይወገዛሉ። ነገረ ክርስቶስ ላይ ሰውነቱን የሚክዱ ይወገዛሉ። እንደዛና እንደዚህ እንደነዚህ የምን ፍቅናዎች ተነስተው ነበር። ትክክል ነው ሳይሆን፣ ቆይ እሱን አቱ ወስን በቂ ነው። ሂድ ጳውሎስ ከብሉይ ኪዳን ምሳሌ አድርጎ የጠቀሰው ምንድን ነው? እና በየትኛው መልእክቱ? ጥያቄውን ላድገምልህ። ለጌታችን እና መድኃኒታችን ኢየሱስ ክርስቶስ ስጋና ደም ቅዱስ ጳውሎስ ከብሉይ ኪዳን ምሳሌ አድርጎ የጠቀሰው ምንድን ነው እና ደግሞ በየትኛው መልእክት ውስጥ ነው? አይ ቲንክ ያነጻጸረው ከብሉይ ኪዳን ጋር

አዎ ይሰማል። ጳውሎስ ለጌታችን ስጋ እና ደም ከብሉይ ኪዳን እንደምሳሌ አድርጉ ያነሳው ማለት ነው የትኛውን ነው? እና በየትኛው መልእክቱ ላይ ጁሾች በየአመቱ ያንኮፖር የሚያደርጉት የመስዋዕቱን እንትን በመሰዊያው ላይ የእሱን እያነጻጸረ ይመስለኛል እንትን የሚያደርግ የነበረው ግን መልእክታቱ የዚኛው መልእክት እንደሆነ አይሮመንበር ግን ቢ ወደ ቆሮንጦስ ወደ ሴላከው መልእክቱ አንደኛውም ሁለተኛውም ሰፋ ሰፋ ተለቅ ተለቅ ያለ ነው እና እዛ ውስጥማ መቼ የሌለ ነገር አይኖርም በሚለው ነው። እሺ፣ ወደ ኮሪንቶስ በላኮው መልእክቱ ነው። የመጀመሪያ የኮሪንቶስ መልእክቱ ማዕራፍ 10 ላይ ነው። ግን ቀጥታ ማለት ነው፣ ቀጥታ የጠቀሳቸው ወይም የሚያነሳቸው ሀሳቦች መንፈሳዊ ምግብ እና መንፈሳዊ መጠጥ ብሎ ያኔ ሕዝብ እስራኤል በምድረ በዳ በራባቸው ጊዜ እግዚአብሔር ከሰማይ መናን አውርዶላቸው ነበር እና ሲጠማቸው ደግሞ ከአለት ውሃን አጠጥቷቸው ነበር። ያንን ነው ጌታ። ማን ነው ቅዱስ ጳውሎስ አስቀድሞ በባህር መካከል መሻገራቸውን ለጥም እንደሆነ ይናገርና ማለትም በባህርና በደመና ተጠመቁ ይልና ያን መንፈሳዊ መብል በሉ ያን መንፈሳዊ መጠጥ ጠጡ እያል ይናገራል። እና መንፈሳዊ መንፈሳዊ እያል ይናገሯል። ለምን ያ መብሉ ለጌታ ስጋ መጠጡም ለጌታ ደም ምሳሌ ይሆናል ዘንድ በኋላ ላይ ግን ይዘቀ ብሎ የምንባርከው የርከ ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም? የምንቆርሰው ስብስ ከጌታ ስጋ ጋር ህብረት ያለው አይደለም? ምን እያለ ደግሞ ይናገራሉ። ቁጥር 16 ላይ ማለት ነው እና ይሄ ነበር። እሺ ቀጥል። እሺ ሄሉ እንዴት ነው አሁን? ተረጋጋሽ ተረጋጋሽ፣ ዘናቤ ምናምን ከፈለች ደግሞ ችግር የለውም። እህቶችን ቅድሚያ እንሰጣለን። አንድ ዙርም ማለፍ እንችላለን። ይኸው አኬ ነው ያለ። እሺ፣ የቅድሙን ጥያቄ እንዴት እናርጋኪ? የቅድሙን ጥያቄ እንትን ቀይረው እ እስካሁን ቆይታ በስማ እንዴት እስክትረጋጋ ብዬ ነው ስ ቢሆንም ራሱኑ ጥያቄ እስካሁን ቆይታ ትኮርጃለች ይጃለችም። ሌላ የሕያው እግዚአብሔር ልጅ ቃል ከአብ ጋር ትክክል መሆኑን የገለጠችበት ቤተክርስቲያን፣ የገለጠችበት ጉባኤ የትኛው ነው? የሕያው እግዚአብሔር ልጅ ቃል ወልድ ከአብ ጋር በመለኮቱ ትክክል መሆኑን የገለጠችበት ጉባኤ የትኛው ነው? ይህንን ባት መልስ ኑሮ አሱ እርዳት ነበር። እሺ ሳሚ እሺ ምረጥልኝ አንድ ቁጥር አንድ ቁጥር በሐዋርያት ዘመን በኢየሩሳሌም የተደረገው ጉባኤ የመሰብሰባቸው ምክንያት ምን ነበር? ውሳኔዎችስ ምን ነበሩ? የኢየሩሳሌሙ ጉባኤ በ51 ዓመተ ምህረት በኢየሩሳሌም የተካሄደ ነው። የመሰብሰባቸው ምክንያት ከአይሁድና ከአህዛብ ወደ ክርስትና ይመጡ ነበርና ከአይሁድ ወደ ክርስትና የሚመጡት ከአህዛብ የሚመጡትን እንደ ሙሴ ሥርዓት ካልተገረዛችሁ አትድኑም ይሏቸው ነበረ ማለት ነው። ስለዚህ ይህም በሰሙ ጊዜ ጳውሎስ እና በርናባስ ሌሎች ሽማግሌዎችን ይዘው በ51 ዓመተ ምህረት በኢየሩሳሌም ጉባኤ ተሰበሰቡ። ከዛ በኋላ እንትን ሶስት ነገር ወሰኑ ማለት ነው። ላይክ ታንቆ የሞተ እንዳይበሉ፣ ለጣዖት የተሰዋ እንዳይበሉ፣ ለከዝሙት እንዲርቁ በእነዚህ በሶስቱ ብቻ እንዲጠበቁ እንጂ ይሄ ለመዳን ይሄ እንደ ሙሴ ስርዓት ካልተገረዛችሁ አድኑም የሚለው ነገር እንዳይጸና ነው ያደረጉት። ሶስቱን ውሳኔ እኛና መንፈስ ቅዱስ ወስነናል ብለው ነው እንትን ያሉት በኢየሩሳሌም ጉባኤ ላይ። ሰባት ጥያቄ ቁጥር ሰባት በብሉይ ኪዳን የልጁ ስም ተብሎ የተጠቀሰበት ምዕራፍና ቁጥር የልጁ ስም ወይ የልጁ ስም ወይ የልጁ ስም የተባለበት ስፔሲፊክ ቦታ አዎ በብሉይ ኪዳን የልጁ ስም ተብሎ የተጠቀሰበት ሊትራሊ ይሄ ቃል ማለት ነው

ምሳሌ ስንት ነው ያልከው? ምዕራፉ ሰላሳ ሶስት ላይ መሰለኝ። ቲክቶክ ሳም ሽሞን አንድ ቤት እያደረገ የልጁ ስም ማን ነው የሚለውን መጽሐፈ ምሳሌ ምዕራፍ 30 ቁጥር አራት ላይ እናንብበው እንዴ

ከሆነ ምዕራፍ በኋላ ያለውን መጽሐፈ ተግሳጽ ብሎ ነው የሚቀጥለው። ለዛ ተግሳጽ ላይ ነው የምታገኙት። ሰላሳኛው ምዕራፍ ቁጥር አራት ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆ ስሙ ማን ነው? የልጁ ስም ማን ነው? ቃሌት ያሰማለን ተንክ ዩ

የድንግል ማርያምን ክብር ከመጽሐፍ ቅዱስ አስረጅ። እሺ፣ የመጀመሪያው ሉቃስ አንድ ላይ ያለው ነው፣ ቅዱስ ገብርኤል መጥቶ ያመሰገናት። ሁለተኛው ደግሞ እዛው ሉቃስ ላይ እማቤት ይቅርታ፣ ምንድን ነው ይጠይቃት? ወላዲት አምላክነቷ ነው ወይስ ክብሯ? እሺ እና ገብርኤል ወደሷ ብሥራትን ይዞ ሲመጣ ያመሰገናት ነው። ሁለተኛው ደግሞ እዛው ሉቃስ ላይ ኤልሳቤት በመንፈስ ቅዱስ ተሞልታ ያመሰገነችው። እሺ ታስታውሻቸዋለሽ? ኤልሳቤት የተናገረችው ካስታወሽው አ የጌታ እናት ወደኔ ትመጣ ዘንድ እንዴት ይገባኛል? የማፀነሽ ብሬታ ማለት ነው። ቀጣይ አንዳንድ ጥያቄ ይቀራቸዋል፣ አይደለ አለ ዬነ ሳሚ ሶስት ነው የተጠየቁት። አንዳንድ ይቀራቸዋል፣ አንዳንድ ጥያቄ ይቀራቸዋል። የመጨረሻው አሁን የምንጠይቀው የመጨረሻውን ጥያቄ ነው። አሸናፊ በዚያው የምንለይበት ይሆናል ማለት ነው ሳሚ። እሺ ምረጥ ቃል። መከራንና ሞትን በስጋው እንደተቀበለ የሚያሳይ ጥቅስ ከአንድ በላይ ጥቀስ። ጥያቄው ልድገምልህ። ቃል መከራንና ሞትን በስጋው እንደተቀበለ የሚያሳይ ጥቅስ ከአንድ በላይ ጥቀስ። እሺ፣ አንደኛው አንደኛ ጴጥሮስ ምዕራፍ አራት ቁጥር አንድ ላይ ክርስቶስ በስጋን መከራ ስለተቀበለ በስጋ ክርስቶስ በስጋን መከራ ስለተቀበለ እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል ቅዱስ ጴጥሮስ። ስለዚህ ክርስቶስ በስጋን መከራ ስለተቀበለ ይላል። ሁለተኛው ሁለተኛ ሁለተኛ እዚያው አንደኛ ጴጥሮስ 3:18 ላይ በስጋ ሞተ፣ በመንፈስ ግን ህያው ህያው ሆነ ይላል። ሶስተኛ ምናልባት ቆላሲስ 1:22 ላይ ጥጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይልና ሶስቱም ጋር በስጋ በስጋ ሚል ነው። እሺ እግዚአብሔር ያክብር። ምረጥ። ጥያቄ ቁጥር ሶስት ፔላጊዮስ ፔላጊዮስ ፔላጊዮስ ስፔለስ ያርግልኛ እንዴ አኪዋ ፔላጂየስ ወይ ደግሞ ፔላጂየስ ይልበት ፔላጂየስ። እሺ እሺ፣ ዛንብለ ፔላጂየስ የክርስቶስን የማዳን ምስጢር የሚቃረን ክህደቱ ምን ነበር ስ

ኦሪጂናል ሲን አልተላለፍም እንትን ያለው ነው። ያው አዳምና ዋን ካልተላለፈ እንት ናቸው ምንድነው በሚመጣው ሞት በዘር ሁሉ ካሌለ ክርስቶስ መጥቶ ሲያድነን እኛ ከአዳማዊነት ወደ ክርስቶሳዊነት ምንለወጠውን ቤዚክሊ ክርስቶስ ድህነት ውስጥ ሳልቬሽን ነው። ለእኛ የሚተገበረው ከአዳማዊነት ወደ ክርስቶሳዊነት ስንቀየር ነው። መጀመሪያ ያ ከሌለብን ክርስቶስ አምናሸፈስ ጥሩ ነው ጥሩ ነው። እንትን ፔላጅያኒዝም እንደዛ ነገር ነው ያው የክርስቶስ መምጣቱ ለእኛ እንደው በዛ ደረጃ እንኳን ጥቅም እንደሌለው የሚያስመስል የሆነ ለአዳምና ሔዋን እንደሆነ የሚያስመስል አይነት ነው። የምርም ፔላጅስ በዛ መልኩ ተናግሯል። ዲበት ነው ሶላሮቹ ዘንድ እነሱ ያድርጉበት ዲቤቱን ግን ፔላጂያኒዝም ግን በዋናነት ወይም እንግዲህ የፔላጂየስ እየተባለ የሚጠራው ስህተቱ ከድህነታችን አንጻር የክርስቶስን ሞቱን ያክፋፋል ለሁላችን እንዳሉ ያስመስላል። ያለ እርሱ ሞት እኛ እራሳችን ወደ ድህነት መድረስ እንችላለን። ያለ ክርስቶስ ሞት እኛ እኛ አዳምና ሔዋን ባይሆንም ግን እኛ ግን መድረስ እንችላለን የሚመስል አይነት ነገርን ተናግሯል ተብሎ ነበር የሚከሰሰው። ይቀጥል እሺ። ስለዚህ የመጨረሻው ጥያቄ የሚሆነው ከአስራ ሁለቱ ያው ለሄለን ነው ጥያቄ ቁጥር ስምንት ሄለን አለሽ ሽ የአቡሊናሪዎስ ክህደት ምን ነበር ኢየሱስ ክርስቶስ ስጋን እንጂ ነብስን አልነሳም መለኮትን ነው እንደ ነብስ የተጠቀመው ኦኬ የመጨረሻ እዚህ ላይ ሀሳብ ሰጥተ ከዛን ወደ ውጤቱ እንሄዳለን ማለት ነው። አቡልናሪውስ እንደተባሉ ልክ ቃል ስጋ ሲሆን ስጋን የሆነው ነፍስን አልተዋሃደም የሚል ትምህርትን ያስተምር ነበረ እና በነፍሱ ምትክ መለኮቱ እንደ ነፍስ የነፍስን ሮል ትጫወት ነበር አይነት ነገር ማለት ነው። ልክ እንደ ነፍስ አክት ሲያደርግ የነበረው መለኮቱ ነው እንጂ ነፍስን አልተዋህደም አልነሳም፣ ስጋን ብቻን ይነሳው የሚል ትምህርትን ያስተምር ነበር። ስ ቀደም ብሎ ስ ቅርብ ሰው ነበረ፣ በኋላ ግን እንደዚያ የምንፍቅና ላይ ወደቀ ማለት ነው እና ግን ደግሞ ያልነሳውን ሰራ ላዳ ቃል መቶ የነሳ ወይም የተዋሃደውን ስለሆነ ያዳነው ያንን እና አዳም ደግሞ የወደቀው ደግሞ በስጋም በነፍስም ነውና፣ አዳም የወደቀው በስጋም በነፍስም ስለሆነ ቃል መቶ ያንን የወደቀውን ካልነሳው ስለማያድ ነው፣ ወይም ስጋውን ካልነሳው ስለማያድ ነው። ነሰሰር ልጅ ስጋውንም ነፍሱንም መንሳት አለበት። ለምን? የወደቀው ስጋው ብቻ አይደለም ነፍሱም ጭምር ነው የወደቀው። ስለዚ ስጋውንም ነፍሱንም ነስቶ ፈወሰው አዳ ነው እኛን ሁላችን እና እንደዛ ነው የሳቡል ናሪስ ይክል የነበረው ይህን ነው። የሆነ ሰውን ግማሽ ሰውን ሄዳ ነው ያስብላል። ምንድን ነው ስጋው ብቻ ሄዳ ነው ነፍሱ አልዳንም ያስብላል። ምክንያቱም የነ ሰው ስጋን እንጂ ነፍስን አይደለም ስለሚል ማለት ነው። በቂ ነው። እሺ፣ ስለነበረን ቆይታ የአምላካችን ስሙ የተመሰገነ ይሁን። ኪዩ ሄኒ ሁለታችሁም፣ ሄኒ ሀሳብ የምትሉትን በሉ ከዛ ወደ ውጤቱ እንሂድ ማለት ነው እሺ ልቅደማቸው እኔ ጥሩ ነበረ ደስ የሚል ነበረ አይ ቲንክ ተወዳዳሪዎችም ጥሩ ለመመለስ ሞክረዋል የተቻላቸውን ጥያቄውም ቱ ቢሆነስት ለእኔ እንደውም ፈታኝ ይሆናል ብዬ ነበረ ላይክ በጣም ናቱ ከበድ ያደረገዋል ብዬ ነበረ ግን ብዙ እንትን አላለውም ግን ያው የቻሉትን ሞክረዋል ደስ የሚል ነው። ሐኪም ሲያብራራው ነበረ። ላይክ አሁን ያልተነሱ ተጨማሪ ነገሮች መሰጠት አለባቸው ምናምን ብላችሁ የምታስቡም ካላችሁ አይ ቲንክ ዩትዩብ ላይ የተቀመጡ ተከታታይ እስከዛሬ የነበረ